ድርሳነ ገብርኤል ዘግንቦት በልዩ ቅዱስነቱ የሚቀደስ በጌትነቱ የሚመሰገን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እናምናለን። አብ ከልጁ አይበልጥም፣ ወልድም ከአባቱ አያንስም። በእርሱና በልጁ መካከል የሚቀዳደሙበት በት ዘመን ፈጽሞ የለም አይኖርምም። ሁሉ ከእርሱ የተገኘ ሁሉ ገንዘቡ ነው። ሁሉ በእርሱ የተገኘ ሁሉ በእጁ የተጨበጠ ሁሉ ከግሩበታቸው የሚገዛለት ነው። ስለዚህም ከእኛ ዘንድ ለእርሱ ምስጋና ይገባዋል ለእኛም ከእርሱ ዘንድ ስርየት ማግኘት ያሻናል። በማለት እየማለድን በግንቦት 19 ቀን የምናነበው የምንጸልየው የሰራዊተ መላእክት አለቃ የሆነ የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱና በረከቱ ከሁላችንም ጋር ይኑር ለዘላለሙ አሜን። ናቡከደነጾር በነገሰ በ18 ዓመት ቁመቱ ስርሳ ወርዱ ስድስት ክንድ እንዲሆነ የወርቅ ምስል አሰርቶ ዱራን በሚባል በባቢሎን በረሃ ካቆመ በኋላ መሳፍንቱ፣ መኳንንቱ እንዲሁም የሀገሩ ታላላቅ ሰዎችና በጠቅላላው የባቢሎን ሕዝብ ተሰብስቦ ላቆመው ምስል የምረቃ በዓል እንዲሰበሰቡ አዋጅ አስነገረ። ንጉሱም በምስሉ ፊት በቆመ ጊዜ እናንተ ከየክፍለ ሀገሩ የተሰበሰባችሁ ሕዝቦች ሆይ፣ ንጉሱ የሚሉት እንዲህ ነው፤ የነጋሪት፣ የበገና፣ የመሰንቆ፣ የጽናጽል፣ የክብሮ፣ የቃጭል ድምፅ እንዲሁም ዘፈንና ጨዋታ በሰማችሁ ጊዜ ንጉሱ ላቆመው የወርቅ ምስል ስገዱ፣ ተገዥነታችሁንም ግለጹ ያልተገዛና ያልሰገደ ግን በሚነድ የእሳት ጉድጓድ ውስጥ በፍጥነት ይጣላል ሲል አዋጅ ነጋሪው በታላቅ ቃል አሰምቶ በመናገር ጥብቅ ትእዛዝ አስተላለፈ። ህዝቡም ሁሉ እንደታዘዙት የነጋሪት የበገና የመሰንቆ፣ የዛጎፍ፣ የቃጭል የሙዚቃ መሳሪያ ድምፅ በሰሙ ጊዜ ናቡከደነጾር ላቆመው ምስል ሰገዱ ተገዥነታቸውንም አረጋገጡ። ከዚህ በኋላ የፋርስ ሰዎች ወደ ናቡከደነጾር መጥተው ንጉስ፣ ወይ አንተ ዘላለም ሕያው ነህ። አህዛብ ሁሉ የነጋሪት የበገና የመሰንቆና የጸናጽል የክብሮና የሙዚቃ ድምፅ በሰሙ ጊዜ መጥተው ናቡከደነጾር ላቆመ ምስል እንዲሰግዱና እንዲያገለግሉ ጥብቅ ትእዛዝ አስተላልፈ ነበር። ነገር ግን በባቢሎን አውራጃ የሾምካቸው ሲድራቅ፣ ሚሳቅና አብደናጎ የተባሉ የአይሁድ ሰዎች ትእዛዝህን ባለመቀበል አምላክህን አላመለኩም ላቆምከውም የወርቅ ምስል አልሰገዱም በማለት ወነጀሏቸው። ያን ጊዜ ንጉሡ ናቡከደነጾር በኃይል በመቆጣት ሲድራቅ ሚሳቅ፣ አብደናጎን አምጧቸው ብሎ አዘዘና፣ አምጥተው በፊቱ አቆሟቸው። ከዚህ በኋላ ናቡከደነጾር እናንተ ሲድራቅ ሚሳቅና አብደናጎ በእኔ አምላክ አናመልክም ላሰራሁት የወርቅ ምስልም አንሰግድም ማለታችሁ እርግጥ ነውን? አላቸው። አሁንም ምናልባት በእንቢተኝነታችሁ ጸንታችሁ የነጋሪት የበገና የዛጎፍ የጸናጽል የክብሮና የሙዚቃ ድምፅ በሰማችሁ ጊዜ ላቆምኩት ምስል ባትሰግዱ በሚነድ የእሳት ጉድጓድ ውስጥ ትጣላላችሁ። በዚያን ጊዜ ከእጄ የሚያድናችሁ አምላክ እንደሌለ ወቁ አላቸው። ሲድራቅ ሚሳቅና አብደናጎም ንጉሥ ሆይ ይህን ጥያቄህንና ትእዛዝህን ልንቀበለው አንችልም። አምላክህንም አናመልክም፣ ለሰራኸው የወርቅ ምስልም አንሰግድም። እኛስ የምናመልከው አምላካችን በሰማይ አለ። እርሱም ከእጅህና ከእሳትም ከመሳሰሉት መከራዎች ሁሉ ሊያድነን ይችላል ስለሆነም ንጉሥ ወይ አዳኝነቱን ልታውቅ ይገባሃል ሲሉ መለሱለት። በዚህም ጊዜ ንጉሱ ናቡከደነጾር በሲድራቅ በሚሳቅና አብደናጎ አነጋገር በኃይል ተቆጣ። ደሙን ፈላና ፊቱ ሁሉ ተለዋወጠ። ከንዴቱም የተነሳ እሳት አንድደው የታወቁ ኃያላን አርበኞች ሲድራቅ ሚሳቅና አብደናጎን አስረው ከእሳቱ ጉድጓድ እንዲጥሏቸው አዘዘ። ከዚያም ከነ ልብሳቸውና ጫማቸው ጋር እጃቸውና እግራቸውን አስረው ከሚነደው የእሳት ጉድጓድ ውስጥ አሏቸው የንጉሱን ትእዛዝ መፈጸም ግዴታ አለና እነዚህም ሶስት ሰዎች ማለት ሲድራቅ ሚሳቅና ብደናጎ እጅ እግራቸውን እንደታሰሩ በሚንቦገቦገው የእሳት ጉድጓድ ውስጥ በጨመሯቸው ጊዜ በእሳቱ መካከል እየተመላለሱ እግዚአብሔርን ያመሰግኑ ጀመር። ጭፍሮቹም ይህ አድራጎታቸው አልበቃ ብሏቸው በድጋሜ ለንጉሱ ነግረው ለእሳቱ ማጠናከሪያ የዶሮ ማር ዲን፣ የወይን ሀረግ ቅንጭብና ቆልቋል ጨመሩበት። የእሳቱ ነበልባልም ከጉድጓዱ ወደ ላይ 49 ክንድ ያህል ወደ አየር ወጥቶ እየተወረወረ በእሳቱ ጉድጓድ አካባቢ የሚገኙትን ከለዳውያንን አቃጠላቸው። በዚህን ጊዜ የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል አናንያ፣ አዛሪያና ሚሳኤል ወዳሉበት ወርዶ የእሳቱን ነበልባል በመታው ጊዜ እንደ ውሃ ቀዘቀዘ። እነርሱንም ቅንጣት ል አልነካቸው፤ ለመውጣትም ሆነ ከወዲያ ወዲህ ለመዘዋወር ችግር አልፈጠረባቸውም ነበር። ያን ጊዜ ሶስቱ ሰዎች ማለት ሲድራቅ፣ ሚሳቅና አብድናጎ የአባቶቻችን አምላክ እግዚአብሔር ይክበር ይመስገን እርሱ ልዑል ነው፣ ለዘላለሙ ምስጉን ነው እያሉ በአንድ ቃል እግዚአብሔርን በእሳቱ ጉድጓድ ውስጥ እንዳሉ አመሰገኑት። ናቡከደነጾርም ሲያመሰግኑ በሰማ ጊዜ እያደነቀ ፈጥኖ ተነስቶ ቆመና አሽከሮቹን ከእሳቱ ጉድጓድ ውስጥ አስራችሁ የጣሏቸዋቸው ሶስት ሰዎች አልነበሩምን ብሎ በጠየቃቸው ጊዜ አዎን ንጉስ ወይ አሉት። ንጉሱም እኔስ አራት ሰዎች ከስራታቸው ተፈተው በእሳቱ መካከል ሲመላለሱ አያለው፣ እሳቱም ምንም የነካቸው ነገር የለም። ይልቁንም አራተኛው የእግዚአብሔር ልጅ ይመስላል፣ አለ። ከዚህም በኋላ ናቡከደነጾር ወደሚነደው የእሳት ጉድጓድ ሄዶ እናንተ የልዑል እግዚአብሔር አገልጋዮች ሲድራቅ ሚሳቅና አብደናጎ ኑ ከእሳቱ ውስጥ ውጡ አላቸው። እነዚህም ሲድራቅ ሚሳቅና አብደናጎ ከእሳቱ ጉድጓድ ፈጥነው ወጡ። በዚህን ጊዜ መኳንንቱ፣ መሳፍንቱና የንጉሱ ጦር አለቆች ሁሉ እነዚያን ሰዎች እሳቱ ከእግር ጥፍራቸው እስከ ራስ ፀጉራቸው ያለውን ሰውነታቸውን እንዴት እንዳላቃጠላቸው በጠቅላላው አንዳችም ጉዳት ሳይደርስባቸው ከእሳቱ ጉድጓድ እንዴት እንደወጡ ለማወቅ ተሰበሰቡ። ናቡከደነጾርም የሰማይና የምድር ንጉስ እግዚአብሔር ብቻ መሆኑን አምኖ በፊታቸው ሰገደ። አሁንም የተወደዳችሁ ወንድሞቼ ሆይ፣ ከፈጠርከው ፍጥረት ሁሉ አንዱን ከሌላው ልዩነት ሳታደርግ ትወዳለ ብሎ መክበብ እንደተናገረ አምላካችን እግዚአብሔርን እንለምነው። ምንም እንኳ በፊቱ በደለኞች ሆነን ብንገኝም እርሱ በደላችንን ይቅር ይለናልና ስለ ደካምነታችንም ይታገሰናልና ዳግመኛም ሁሉን መፍጠርህና አገዛዝህ ይቅር እንድትል ታደርግሃለች ብሎ እንደተናገረ እና እኒህን ሶስቱን ሲድራቅን ሚሳቅንና አብደናጎን ከሚነድ የእሳት ጉድጓድ እንዳወጣቸው እኛንም ቅዱስ ገብርኤልን ልኮ በዚህም በወዳኛውም ዓለም ያድነን ዘንድ እራሳችንን ዝቅ እያደረግን እንለምነው። ያለ ትህትና ዋጋ አይገኝምና። ስለዚህም ትህትና ምግባራትን ሁሉ የምትሸከም ረቂቅ ምድር ናት ሲል መጽሐፍ ተናገረ። ነቢዩ ዳዊትም ሐሰት የኃጢአት ምንጭ ነው ብሎ እንደመሰከረው፣ ዳግመኛም አቤቱ በድንኳንህ ውስጥ ማን ያድራል ብሎ መንፈስ ቅዱስን በጠየቅ ጊዜ እውነት የሚናገር ለባልንጀራው ቃል ኪዳን ገብቶ የማይከዳ ነው ተብሎ እንደተመለሰለት በአፋችን ሐሰትን ከመናገር እንቆጠብ። በወንጌልም በሐሰት የሚመሰክር ሁሉ እንደሚፈረድበት ተነግሯል። ስለዚህ ሁላችንም በክርስቶስ አደባባይ እንመረመር ዘንድ ግዴታ አለብንና ከሐሰት እንራቅ። ጸሎቱና በረከቱ ከመላው ሕዝበ ክርስቲያን ጋር ለዘላለሙ ይኖር አሜን። አማላጅነቱ በጥምቀት የተወለድ ነው እኛን ለዘላለሙ ይጠብቀንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይሄ ነው። ኔቅሎን በሚባል አገር ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ቤተ ክርስቲያን ለመስራት በተነሱ ጊዜ የመላእክት አለቃ ቅዱስ ገብርኤል ለቤተ ክርስቲያኑ የሚበቃውን ቦታ ከልሎ ሰጣቸው። ከአንድ ወር በኋላ ስለ ቤተ ክርስቲያኑ ስራ ከንጉሱ ታስፈቅድለት ዘንድ እንዲሁም ማንኛውንም ለቤተ ክርስቲያን የሚያስፈልገውን ሁሉ ታስፈጽምለት ዘንድ አውር ንግስቲቱን ጠየቀ። ወደዚያ ሀገር ሄዶ የቅዱስ ገብርኤልን ቤተ ክርስቲያን ለመስራት ንጉሱን ፈቃድ ቢጠይቅ ስለከለከለው ይህ አውር ሲያዝን ይኖር ነበርና በዚች ቀን የብርሃን ልብስ ለብሶ የመላእክት አለቃ ቅዱስ ገብርኤል ለንጉሱ ተገለጸለት። ንጉሱም ባየው ጊዜ ደነገጠ። ደነገጠና በግንባሩ ከመሬት ላይ ወደቀ። የመላእክት አለቃ ቅዱስ ገብርኤል ግን ከወደቀበት አነሳውና ታውቀኛለህም? ብሎ ቢጠይቀው አላውቅህም፣ ይልቁንስ ፈቃድ ይሁንና የሰማይ አምላክ እንደሆንክ ንገረኝ። እኔ ከዛሬ በቀር ይህን የመሰለ ብርሃን በፍጹም አይቼ አላውቅም። ስለዚህ አንተን ከመፍራት የተነሳ ሰውነቴ በፍጹም ቀልጧልና አለው። የመላእክት አለቃ ቅዱስ ገብርኤልም እኔስ ንጉስም አምላክም አይደለሁም። ነገር ግን የንጉሶች ንጉስ የጌቶች ጌታ የሰው ሕይወት በመሃል እጁ የተያዘ ሰማይና ምድርን የፈጠረ እውነተኛ አምላክ የሆነ የእርሱ አገልጋዩና ባሪያው ነኝ እንጂ ሲል ገለጸለት። እኔስ አሸናፊ በሆነ በእግዚአብሔር ፊት ከሚቆሙ ከሊቃነ መላእክት አንዱ ገብርኤል እባላለሁ አለው። ዓለሙን ሁሉ የሚገዛ የእርሱ መላከ ኃይሉና የፍጹም ደስታን የምሥራች የምናገር እኔ ነኝ። የምድር ነገሥታት ሁሉ ለስልጣኑ ተገዢ የሆኑ ድሆቹን የሚያከብራቸው፣ ትቢተኞችን የሚያዋርዳቸው፣ የፈቀደውን የሚያደርግ፣ ያሰበውንም የሚፈጽም እርሱ የእግዚአብሔር ልጅ ንጽሕት ድንግል የሴቶች ሁሉ ንግሥት ከሆነች ከድንግል ማርያም ሰው ከመሆኑ አስቀድሞ የአዲስ ልደትን የምስራች ዜና ያመጣ ሁኔ ነኝ ኖ አሁን የምነግርህንና የማዝህን ትእዛዝ ተቀብለ በስራ ላይ ካላዋልክ በቅጽበት አጠፋሃለሁ ብሎ መላኩ አስፈራራው። ንጉሱም አቤቱ ጌታዬ፣ ለክብርህ ምስጋና እያቀረብሁ ያዘዝከኝን እፈጽማለሁና የማደርገውን ንገረኝ አለው። የመላእክት አለቃ ቅዱስ ገብርኤልም ማለዳ ስትነሳ እንደተገለጽኩልህና እንዳነጋገርኩ ለንግሥቲቱ ንገራትና አውርን ወደ ሀገሩ ይሄድ ዘንድ አሰናብተው እንደ ተጻፈው የቤተ ክርስቲያኑን አደራ ሁሉ ተቆጣጥረ ለአውር ስጠው። ለቤተ ክርስቲያኑ ህንፃ ማሰሪያ የሚሆነውን ገንዘብና ልዩ ልዩ የጌጡን አይነት እንዳትዘነጋ ተጠንቀቅ። እንግዲህ ባዘዝኩ መሰረት ፈጽመህ ብትገኝ በመንግስትህ ጠብቀሃለሁ፣ በዘመንህም ሁሉ የሚቃወምህ ቢነሳ አጠፋልሃለሁ። ይህንንም ከነገር በኋላ የመላእክት አለቃ ቅዱስ ገብርኤል ከእርሱ ተሰወረ። በረከቱ ረዴቱ፣ መላውን ህዝበ ክርስቲያን ለዘላለሙ ይጠብቅ አሜን። ዳግመኛም ንግስት ወዳለችበት ሄዶ የአውርን ነገር ለንጉሱ እንደነገረው ነገራት። ንጉሱም ፀሐይ ከመውጣቱ በፊት በማለዳ ንግስቲቱን እንዲጠሯት መልእክተኞች ላከ። ከመጣችም በኋላ ያየውንና የሰማውን ሁሉ ነገራት። እርሷም ይህንኑ የመሰለ ነገረችው። ቀጥሎም አውር በህፃንነቱ ወራት ሳለ በክንፎቹ ሲታቀፈው፣ አንዳንድ ጊዜም ከራሱ በላይ ሲረብበት ተመልክቻለሁ። ነገር ግን ማን እንደሆነ አላውቅም ነበር። ስለዚህ አሁንም አውርን ከዚህ እንዲቀመጥ አታስገደደው ወደ ወደደበት ወደ ግብጽ ሀገር ይሄድ ለቤተ ክርስቲያኑም ስራ የሚያስፈልገውን ሁሉ ስጠው አለችው። ከዚህም በኋላ ንግሥት አውርን አስጠርታ ብዙ ገንዘብና ለቤተ ክርስቲያኑ ስራ የሚያስፈልገውን ሁሉ ወርቁን፣ ብሩን ሰጠችው። ከሰጠችውም በኋላ ያን በጭቃ የተሰራውን አፍርሶ ህንፃውን በጡብ ድንጋይ እንዲሰራ አይማዱንም የጥንና የዝግባ እንጨት እያስፈለፈለና እያሳነጸ እንዲያቆምለት አዘዘችው። ዳግመኛም የቤተ ክርስቲያኑን ስራ በጨረስክ ጊዜ በአካባቢዋ የስደተኞች መጠለያ የእንግዳ መቀበያ ና የመነኮሳት መኖሪያ የሚሆን አዳራሽ በዚህ በሰጠሁ ገንዘብ ሰርተ አስተናግድ አለችው ከዚህም በኋላ አውር ይህን ትዕዛዝ ተቀብሎ ወደ ግብጽ ለመሄድ ገና በመንገድ ላይ ሳለ ኔቅሎን ከሚባለው ቦታ እስኪደርስ ቅዱስ ገብርኤል ከእርሱ ባለመለየት ምግቡን እየመገበውና እርዳታ እያደረገለት ሸኘው ከዚያም በደረሰ ጊዜ ወንድሞቹ በታላቅ ደስታ ተቀበሉት በህይወት ስላገኙትም ፍጹም ደስታ ተሰማቸው እርሱም በእርሱ ላይ የተደረገውን ሁሉ ነገራቸው። ከዚህ በኋላ አውር ቀድሞ የተሰራውን ቤተ ክርስቲያን አፈርሶ ንግስቲቱ እንደነገረችው የቤተ ክርስቲያኑን ሕንፃ በጡብ ድንጋይ መሰረተ። የፍዩም ሰዎችም የአውርን መምጣት በሰሙ ጊዜ ለመላእክት አለቃ ለቅዱስ ገብርኤል ቤተ ክርስቲያን ስራ አስፈላጊ የሆኑ እቃዎችን አቀረቡ። ለስራውም ተባባሪነታቸውን በታላቅ ደስታ ገለጹ። የመልካም ስራ ጠላት የሆነ ሰይጣን ግን ይህን በጎ ስራ ዝም ብሎ ለመመልከት ስላልተቻለው ልዩ ልዩ ፈተና ቢያመጣባቸውም የቅዱስ ገብርኤል ተራዳይነት አልተለያቸውም ነበር። በረከቱ ከሁላችንም ጋር ለዘላለሙ ይኑር አሜን። ጸሎቱና በረከቱ ከመላው ሕዝበ ክርስቲያን ጋር እስከ ዘላለሙ ድረስ ይኑርና አቅሮኔሶን ሚናስንና ዲሙስ ሪያን ከአንበሶች ጉድጓድ እንዳወጣቸው የሚናገር የቅዱስ ገብርኤል ተአምር ይህ ነው። ከላይ ስማቸው የተገለጸው ሰማይታት ምስጋና ለእርሱ ይሁንና በጌታችን በኢየሱስ ክርስቶስ ስም ስላመኑ ንጉሱ ዲዮ ዲዮቅልጣያኖስ በአንበሶች ጉድጓድ በጣላቸው ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ ከተጣሉበት የአንበሳ ጉድጓድ አወጣቸው። በሰማያዊ መንግሥት የሰማያትነትን አክሊል እስከተቀዳጁ ድረስ ከቀናች ሃይማኖታቸው እንዳይናወፁ አጽናናቸው፣ አረጋጋቸው። ከዚህም በኋላ ከእነርሱ ተሰወራቸውና በታላቅ ክብር ወደ ሰማይ አረገ። አማላጅነቱ ለመላው ሕዝብ ይደረግ እስከ ዘላለሙ አሜን።